ሀይሚና ብሩክ የጠፉ የት ሄዱ ብለን እየተጨነቅን ቀን ሁለት ቀን ሙሉ እያሰብን በተቀመጥንበት ታይም እንግዲህ የሚያስጠላ ነገር ይዘው መጠዋልና ብሩክ እጅግ በጣም የወረደ ስራ ነው ያደረገው። የወረደ ነገር ነው ያደረገው። ሶሲ የምትባሏ ልጅ ታውቃላችሁ። ከዚህ በፊት በሀይሚና በብሩክ ቤት መጣ። እንዴት አድርጋ በፍቅራቸው መሃል ገብታ እኔ አላውቅም። ከዚህ በፊት ይዟት መጡ። ተባበር ነገሮች ተፈጥረዋል። እስከ ምሌይት፣ እስከ ጥግ ድረስ ከመደራረስ ተደርሶ ሀይሚ ተሰብሯ ተጎድታ ለዛውም በጣም ብዙ ቀን አዝጓት ፕራንክ በ ፍራንክ ሰበብ ውስጧ ተጎድቶ ርር ብላ ነበር። ዛሬ ደግሞ ሄደችልን፣ ተላቀቀችን፣ በቃ ጠፋች። እንደዚህ አይነት ጓደኛ አስፈላጊም አይደለችም ብለን ደምድመን ሳንጨርስ ድጋሚ ደግሞ ይዟት መጥቷል። ለምን እንዳስፈለገችው አላውቅም። ጭራሽ አልጋ ውስጥ አንድ ላይ ተኝተው አስቡት እንግዲህ ሀይሚ ደርሳለች። አይመለከትሽም፣ አያገባሽም በጣም በሚያስጠላ ሁኔታ ሀይሚ ተናዳ፣ ብን ብላን የጠፋችሁ ማለት ነውና ሶሲን እኔ ይቅርታ አርጉልኝ። አላቅ አንዳንዴ አንድን ሰው በጥሩ ነገር ስትይዙት ጥሩ ነገር ጥሩ ነገሩ ነው የምታስቡት። መጥፎ ነገር ከሆነ መጥፎ መጥፎ ነገር ነው የምትይዙት። ከዚህ በፊት በሀይሚና በብሩክ ህይወት ውስጥ ያረገችውን ነገር ከህ አስከፈ ስለማቅ ወይም ደግሞ የመጣችበት አመጣጥ በጣም መጥፎ የሚያስጠላ ነገር ስለሆነ ሀይሚን ያኔ ይቅርታ ጠይቃት ከአጠገቧ ዞር ትበል አስፈላጊ አይደለችም ብለን ተናግረናል። ብሩክም ያኔ ጓደኛዬ ነች ምናምን በንትና ለማቃት በንትና ይህን ያልነው ምን አመት ነው የምንተዋወቀው ይህን ያልወር ነው የምንተዋወቀው ብሎ ስለ እሷ እያና እየተናገረ ነበር። ግን ማንም ሰው አልፈልጋትም፣ አልወደዳትም፣ አልተቀበላትም። ድጋሚ ደግሞ በመጥፎ ነገር መጣለች። አንድ ነገር ልናገር የምችለው ነገር ማለት ነው ይሄ የመጨረሻቸው ነው የሚሆነው የብሩክና የሀይሚ ነገር ማለት ነው። የእውነቴን ነው ምላችሁ አሁን ይሄ ዛሬ የተነሳው እሳት ዛሬ የተቀጣጠለው እሳት መቼም እንደማይበርድ እኔ ነግራችኋለሁ። ይሄው ምናለች አስቴር በሉኝ። ለምን እንደሆነ ታውቃላችሁ። ብሩክ በጣም የሚያስጠላ ነገር ነው ይዞ የመጣው፣ በጣም የወረደ ስራ። እኔ ከብሩክ ይህንን ነገር በተአምር ልጠብቅ አልችልም። ሀይሚ ዛሬ ብታዘን ብትናደድ፣ ብትበሳጭ አልፈልግም፣ በቃ አትቅረበኝ፣ አትጠጋኝ፣ እንዳትደውል ብትል ምንም አይገርመኝም። እደግፋታለሁ እስከ ጥግ ድረስ ማለት ነው፣ በደንብ አረጌ። ይቅርታ አድርጉልኝ። ብሩክን ለብቻ የምትወዱ ሰዎች ሊኖሩ ልትኖሩ አያገባኝም፣ ምንም የሚያገባኝ ታሪክ የለም። ግን ዛሬ ብሩክ በጣም የሚገርመው ነገር በቃ ሀይሚ እስኪ ስለ እኔ ምን እንደምታስብ ለማሰብ ፈልጌ ነው፣ ወይም ደግሞ ሀይሚ በእኔ ምን ያህል ትተማመናለች የሚለውን ነገር ለማየት ፈልጌ ነው ብሎ እንዴት ነው ድሮ መጣ። በጣም የወረደ አለባበሷ፣ ስርዓት የሌለው አነጋገሯ፣ ስርዓት የሌለው በጣም በቃ ከሀይሚ ጋር ጭራሽ የማትመጣጠን ከብሩክ ጋር ጭራሽ የማትግባባ ማጥ ሆነ ምናቸው የማይገጣጠን ከየት ፈልጎ እንዳገኛት አላውቅ፣ ከየት እንዳመጣት አላውቅ፣ እኔ አላውቅም በቃ እና በዚህ ልክ ማለት ነው። እንዴት ነው የወረደ ነገር ነው ያደረገው። ሀይሚ ካልተማመንክባት ታዲያ ለምን አብርሃት ሆንክ? እማትወድ እንደማትተማመን በምን ማለት ምን አይነት ሰው ነው? ብሩክን ምን አይነት ጥፋትን ያጠፋው? ጭራሽ ፕራንክ፣ ምንም ፕራንክ የሚባል ነገር የለም። ይኸው ሀይሚ ይሄን ነገር ይቅርታ ካለችው እኔ ይቀጣሉ የእውነቴ ነው። በጣም ገና ብዙ ሰዓት ይቀጣጠላል፣ ብዙ መንገድ ይጓዛሉ። ገና ብዙ ቀኖች ብዙ ሀይሚ ብዙ ቀን በቃ በቃ እንዴት ልበላችሁ? እኔ በጣም ስሜታዊኝ ነው እየተናገርኩ ያለሁት፣ በጣም ከምነግራችሁ በላይ ጭስስ ብዬ ነው የመጣሁት። ብሩክ ብትተማመኖ መሰለኝ እኮ ይሄ ሁሉ ጊዜ አብራችሁ የቆያችሁት። ከአንድም ሁለት ሶስት የአስር ጊዜ እኮ ፈተንካንት በብዙ ነገር፣ አያሃት፣ ተረድሃት፣ በቃ አወካት። ከዚህ በላይ እንዴት እንድታቅ ነው? ማለት ሰይጣንን ራሱ በጣም እየተፈታተናችሁት ነው ያላችሁት። እግዚአብሔርን ብዬ ልንገራችሁ ሰይጣንን ራሱ በጣም በግድ በቃ አጣላን አጣላን አጣላን ናግባ፣ ከኛ ጋር ናግባ፣ ቤታችን አፋልሰን ምናምን አጣላን፣ አጨቃጭቀን ምንድን ነው በገዛ እጅህ። አንድ ነገር ልንገራችሁ የፕራንክ ምልክ አለው ወደዛ። ብሩክ ያደረገው ነገር መቶ ፐርሰንት ትክክል አይደለም። ቆይ አልጋ ላይ ሴት ይዞ ካልተኛ ፕራንክ ማድረግ አይችልም። ሴት ይዞ ካልመጣ ፕራንክ ማድረግ አይችልም። ባለፈው ሀይሚ ምንድን ያደረገችው ሀዋሳ ሄጄ ችግር ገጠመኝ እንደዚህ ያልኩ ታሰርኩ ምናምን ያለችዋ። እሱ ደግሞ መኪና ገጨኝ ወይ የሆነ ቦታ ሄድኩኝ ወይ የሆነ ነገር ብሎ ፕራንክ ማድረግ አይችልም። ብዙ ጊዜ ፕራንክ ይጀባት ነበር፣ ሰበብ በፕራንክ ሰበብ ማለት ነው። እች ልጅ ወደ ህይወት መምጣቷ እኔ አይደለም። ይኸውልህ ስለ ፕራንኩ አይደለም እያወራሁ ያለሁት። ከዚህ በላይም እኮ ብዙ ፕራንኮች ተደርገው ያውቃሉ። አንደኛ ጊዜውና ወቅቱ አሁን አይደለም። ሁለተኛ ሶሲ ማለት ማለት ነው ሶሲ ማለት በጣም በቃ የማትፈልግ ልጅ ናት። በአጭሩ ማለት ስርዓት የሌላት ልጅ ናት። አሁን አንተ በዚህ ልክ፣ ወይ ደግሞ ሶሲ ጋር ድጋሚ ጀምር። እኔ ያላውቅም ውጭ ላይ አልጋ ውስጥ አልጋ ክፍል ካልሆነ አብራችሁ ካልተኛችሁ ሌላ ፕራንክ የለም። በዚህ ልክ ለምን ሰይጣን እራሱ ተፈታተናለህ? በዚህ ልክ ሀይሚን ለምን ተፈታተንካት? እምነት ከሌለ ትታት ሄድ፣ በቃ ተዋት። አታስፈልግም አይደል? ወይም ደግሞ አንተ እሷ አትተማመንብ እንዴ? ስንት የተመን እንደምትተማመንብህ እኮ። ብዙ ጊዜ እኮ ብዙ ጊዜ ፈትና ታሳየች። ምን አዲስ ነገር ኖኖሩ ዛሬ እንደ አዲስ ነ የዛሬ ስንት ወር የተውናትን ታሪክ አድርገን የረሳናትን ሴት ድጋሚ አምጥታ ደግሞ ስትመናቀር ሀይሚን ወዳታለሁ ምናምን። ሀይሚን የምትወጃት የምታከብራት ቢሆን ኖሮ ትከታተያለሽ፣ እያንዳንዱ ቪዲዮቻቸውን፣ እያንዳንዱ ስራቸውን ትከታተያለሻ። ሀይሚ ይሄ ነገር ፕራንክም ቢሆን ምን ያህል ሊሰብራት እንደሚችል ታቂ ነበር። እንኳን አንቺ ጓደኛዋ ጓደኛዬ ነች ብለሻል። አሁን በደንብ ተግባብተናል ተቀራርበናል ብለሻል። በደንብ ታውቂያታለሽ አይደል? ቢያንስ ጓደኛሽ የሚያስከፋትንና የሚያስደስታትን ነገር ታውቂያለሽ። የሚያሳዝናትን ነገር ታውቂያለሽ። ይቅርታ የማታደርግለትን ነገር ታውቂያለሽ አይደል? በብሩክ መጣሽባት። ይሄ ነገር ሲታሰብ ብሩክ ይህን ሀሳብ ሲያመጣ፣ አይ ይቅርታ ይህን ነገር ከምናደርገው ሌላ ወጣ ብላችሁ ሌላ ነገር ሰው እያየ ምናምን ፕራንክ ማድረግ፣ በጣም ብዙ ሺ ፕራንክ አይነት አለ። አልጋ ውስጥ ካልተገኘ በዛ ላይ ደግሞ ምንድን ያለው መጀመሪያ እለሆን ያስጨረሷት በቃ ምን አይነት ስራ ነው የሰራው ብሩክ ዛሬ ምን ማለት በዚህ ልክ ምንሆነ ነው የተለወጥኩ ባህሪ ያመጣው እስከ መቼ ነው ወይስ ለመጣላ ሰበብ እየፈለክ ነው እሱን ካፈለክ ወይ ሌላ ሰበብ እኮ መፍጠር ትችል ነበር ሃይሚ በዚህ ልክ ይጎ ስታመንላ አልታመንክልኝ ምን ሃይሚ ባጭሩ እንደ ዛሬ ሃይሚ ብዙ ጊዜ ስትናደድ ስትበሳጭ አይቻታለው አቃለው ግን የቆረጠች ይመስላል የጨከነች ይመስላል አንዳንዴ በጣም የወደደ ልብ በጣም መጥላት ይችላል በጣም ያመነ ልብ የእውነቴን ነው የምላችሁ በጣም የሚሰበር ይችላል እና ሃይሚ ላይ ያደረግከው ነገር እጅግ በጣም ይቅር የማያስብል ነገር እጅግ ይውልህ ያንተ ፕራንክ ከሃይሚ ፕራንክ በልጦ አይደለም ግን ጊዜና ቦታ አለው ወቅት አለው። ሰውም ይለያል። በቃ ፕራንክ መለየት ነበረብህ። ይሄን የሆነ ሰው መለየት ነበረብህ። ይህንን ሀሳብ ሲመጣለህ ጊዜና ወቅት መጠበቅ ነበረብህ። የሚያስጠላ ፕራንክ ያደረገው ሃይሚ። እጅግ በጣም በከባዱ ነው የተናደደችው። በር ቆልፈው አናስ ወጣትም ብለው ነበር። ሶሲ ራሱ በጣም ነበር ለሁዋን ያስጨረሰቻት። በዛ ልክ ሶሲ ራሱ ሌላ ነገር ያለባት ነው። ለፕራንክ የመጣች አትመስልም። መጀመሪያ ካሜራውን ሲያስቀምጡ ምናምን ሌላ ሰው ነበረች። ከዛ ሃይሚ ከመጣች በኋላ በጣም ነው የተቀያየረችው። አሁን ሀይሚ በዚህ አሁን ተጣልታ አንድ አመት ሙሉ ብዘጋህ ምን ልትል ነው ብሩክ? ምን አይነት ማለት ሌላ ፕራንክ አጠ ነው ወይስ ምንድን ነው አልገባኝም። እኔ ቅርት አድርጉልኝ፣ ይሄንን ነገር ልቀበለው አልችልም። እናንተ እስኪ ፍረዱ፣ ሀይሚ አሁን በዚህ መናደድ የለባትም ብላችሁ ታስባላችሁ? ባለፈው እንኳን እንደዛ ብሏ ተንበርክካ እንኳን ስንቴ ነው ለምኝኝ አላት። የእውነት ብሩክማ ማለት ነው ውስጡ እንደሻከረ በደንብ ነግራችኋለሁ እኔ የድሮ ፍቅሩ እንደሌለ የድሮ አክብሮቱ እንደሌለ የድሮ ፍላጎቱ እንደሌለ ይኸው መቶ ፐርሰንቱ እናገራለሁ እኔ መቶ ፐርሰንት መሆነች። ከጊዜ ወደ ጊዜ እሱም ጥፋት ሲያጠፋ፣ እሷም ጥፋት ስታጠፋ፣ የድሮ እምነታቸው፣ የድሮ መተሳሰባቸው፣ የድሮ ፍቅራቸው አሁን ላይ የለም። የእውነት የንምላቸው ሰማንያ ፐርሰንት ደርሷል። ሀያ ፐርሰንቱ መተማመናቸው ጠፍቷል። ፍቅራቸው ጠፍቷል። መፈላለጋቸው ጠፍቷል። ውስጣቸው የተሻከረ የሆነ የያዙት ነገር አለ። በቃ አስቡት እንግዲህ አንድ ወንድ አንድ ሴት ፕራንክ ነው ቢባል፣ ኧረ ያማል፣ በቃ ያማል። ብሩክ ያደረገው ነገር እችን ሴት ድጋሚ ለምን ይዟት መጣ? በዛ ላይ ሶሲ ተነጋግረው ነው የገቡታ። ፕራንክም እንኳን ቢሆን ትንሽ ብቻ እንትን አይሏትም እንደዛ፣ ኦቨር ተናዳ ብዙ ነገሮችን በአእምሮ መጣም ጠታ። በቃ አስበ አሰራርሳ የእውነታውን፣ ሶሲን ከግድ ግዳ ጋር ብታጋጫት የሆነ ነገር ቢፈጠር፣ ብሩክ ምን አይነት ችግር ውስጥ ልገባ እንደምትሻ ሀይሚን ራሱ ምን አይነት ችግር ውስጥ እንደምትከታ ታስበው ታውቃለህ? ምን አይነት ነገር ነው ያደረከው? በጣም የሚያሳምም ነገር ነው። ይሄን ነገር ይውለ ደጋግመ ማድረግ አይጠበቅም። በቃ ምን አለው ብላ ምን አኮ ካንተ ጋር ነው የሆነችው ባት አንተ ጋር ፍላጎት ባይኖራት እስካሁን ጥላት ሄድ ነበር። ብዙ ፈላጊ እኮ አላ ሀይሚ። በጣም ምን ማለት ብሩክ እየወረደ ነገር ያደረከ ነው በጣም በቃ ወረድክብኝ። ከበፊቱ በጣም አትፍረጅበት ልትሉን ትችላላችሁ። 100% መጥፎ በቃ የሚያስጣላ ያለ በቃ የሚያስጣላ ፕራንክ ነው ያደረገው ከማንፈልጋት ሴት ከማናምናት ሴት ስርዓት ከሌላ ሴት ጋር መጦ እንደዚህ ሲያደርግ አጨብጭቤ እንድቀበለው አትጠብቁ። በቃ እንዴ ከዚህ በላይ እንዴት ትተማመኑ? እምነት ከሌላ ምን ያህል እንደምታምነኝ ወይም ደግሞ እስኪ ላይ ነው ምናምን አረ በናትህ ባትተማመንብ ነው ታዲያ እስከ ዛሬ አንተ ጋር እዚህ ቁጭ ብለህ ሰዓቷን ጊዜዋን የምታባክን ሴት ልጅ እኮናት። እያንዳንዷ ሰከንድ፣ እያንዳንዷ ደቂቃ ለእሷ ቫሊዩ ትርጉም አላት። ከአንተ ጋር ምን ትሰራለች ታዲያ? ወይስ አንተ መሄድ ፈልገ ነው? በእርግጥ ፕራንኩን ሲያደርግ በጣም ፈርቶ ተንቀጥቅጦ ምናምን ነው፣ ከፈራ ይሄ ነገር እንደሚያስከፋት እስከ መጨረሻው እንደ የሀይሚ ዛሬ ከባድ ነው፣ ልንገራችሁ። እኔ ሀይሚ በቀላሉ ይኸው ቱ ምናለች በሉኝ፣ ከአንድ ሳምንት በላይ ታስለፈዋለች። ገና ከባባድ ችግር ይመጣል፣ የእውነት ንምላችሁ። በእርግጥ ብሩክ በጣም ታጋሽ ነው፣ ይታገሳል። እሷ ወንድ ይዛ ስትመጣ፣ ፋሲልን ይዛ ስትመጣ፣ ቢኒ የሚባለው ዱባይ ያገኘችውን ልጅ ጋር ስትመጣ ምናም ነገር አላደል። ኖርማል ሊሆን ይችላል፣ ወይም ደግሞ እሱ እስከ ጥግ ድረስ ታግሶ ሊሆን ይችላል። ግን ሀይሚ ትዕግስቷ እስከ ጥግ ድረስ አልቋላውም። በአሁኑ ቪዲዮ በጣም አንደኛ ቪዲዮን አረዘሙት፣ ሁለተኛ የሚናገራቸው ነገሮች በጣም ልብ የሚሰብሩ ልክ ለሀይሚ ምንም አይነት ትርጉም እንደሌለው ቦታ እንደሌለው ያሳየበት ሀይሚ ውስጧን ስብር ያደረገው እስከ መጨረሻ በቃ የሆነ የሶሲ ነገር ደግሞ ጓደኛሽ ነቻ። ቢያንስ እንዲህ ፊቷ ተቀይሮ ስታዩ ተናዳ፣ ተበሳጭታ፣ በዛ ልክ ተጨንቃ፣ ተጠባ በእናታችሁ የሆነ ቁልፉ ስጡኝ ወጥቼ መሄድ እፈልጋለሁ እያለች እንደዛ ስትጨነቅ ስትጠበብ የምትገባበት በጣም በቃ በአምሮ ላብ በላብ ስትሆን በዛ ልክ ጸጥ ብለሽ ማየት ነበረብሽ። ብታግዣት ይበቃል በቃ በቃ ወዲያውኑ ሀይሚ እየበቃ ፕራንክ እያደረግንሽ ነው ብትሏት፣ ምን አለበት? ያኔ ትረጋጋ ነበር። አሁን ኦቨር እንድትናደድ ሶሲ ራሱ በጣም ይጋፋ ብሩክን እንደምትፈልገው ደግሞ ነው እነግራቸዋለሁ። እኔ ምን አለ በሉኝ፣ ምን አለች በሉኝ። ነገ ከነገ ወዲያ ብሩክና ሶሲ ይሁን ነገር ሆኖ እንደሚመጡ እነግራቸዋለሁ። ምን አይነት ነገር ነው እየተደረገ የሚገኙ? ለሃይሚ ይሄ ይገባታል። የወረደ ፕራንክ። እምነት ከሌላችሁ ታዲያ አንተ በሷም አትተማመን። ገና እምነት እምነት ላይ ናችሁ ገና እምነት ስላላችሁ መሰለኝ እኮ አምናችሁ አምናህ አንድ ክፍል ውስጥ የምትገናኙት አደል ስላመነች ስለወደደች ስለቀረበች ለወደፊት ካንተ ጋር ብዙ ነገሮችን ስላሰበች ስላቀደች ነው አንድ ሴት ልጅ እንደዛ ባታስብ ኖሮ የተዘጋ ክፍል ውስጥ ብቻዋን አትመጣም አታገኝም በጭራሽ በተአምር አንተ ግን በጣም እኔ አላውቅም ሀይሜ ከዚህ በፊት ብዙ ፕራንክ አርገዋለች አውቃለሁ በጣም በከባዱ ፕራንክ አርገዋል አስለቅሰውላለች አደል ችግር የለውም ያ ፕራንክ ነው እሱም ፕራንክ ማድረግ ግን እቺን ልጅ ለምን ይዟት መጣ ድጋሚ? ይሄ ዋናው ጥያቄ ነው። እስኪ መልሱልኝ። አሁን እሪ የምትሉ ልጆች ልትኖር ትችላላችሁ። ይህንን ሀሳቤን እየሰማችሁ ልትናደዱ የምትበሳጩ በጣም መጥፎ ኮሜንት ልትጽፉ ትችላላችሁ። አውቃለሁ። ጠብቃችኋለሁ። ጻፉ፣ ምንም አይመስለኝም። ግን ጥያቄ ልጠይቃችሁ። ብሩክ፣ እቺ ልጅ ሌላ ሴት ጠፍቶ ነው የማትታወቅ ሴት ጠፍታ ነው? ሌላ ሴት ብትሆን ሀይሚ ይህን ያህል አትበሳጭም ነበር። አይገርማችሁ ሶሲ ነች። ሶሲ እራሱ ይህን ጥያቄ እንዴት ልትቀበለው ቻለች ፕራንክ ይሄን ብሩክ ያመጣው የተመታ ፕራንክ የታመመ ፕራንክ በሽተኛ የሆነ ፕራንክ አምጥቶ ሶሲስ እንዴት ልትቀበለው ቻለች ጓደኛዬ ነች አውቃታለሁ ምናምን ተግባብተናል ብላለች አይደል ለምን እንደዛ ሆነ ብሩክ እኔ ምንም አላዝንልን በአሁኑ ምንም ሀይሚ ነገ የፈለገ ውሳኔ ብትወስን ከጎኗ ነኝ እደግፋታለሁ የፈለገ ነገር ታደርግ በቃ አለን የእውነት እኔ ያለውላት ሀይሚ ምንም ነገር ብታደርግ እረዳታለሁ። ነጋውን ሀይሚ እንደዚህ ያካበደችው ነገሩን እኔ ያ ሁሉ ነገር እንደዚህ ስታደርገኝ ምን ብያለሁ ምናምን ብለ አለቃቅሰ ልትመጣ ትችላለህ። ግን አንተ ዛሬ ከእሷ የበለጠ አስር ሺህ እጥፍ ከባድ ነገር ነው ያደረግከው። በቃ ይህን እኔ ፈጣሪው ናችሁ። እኔ አላውቅም በእናንተ መከፋት በእናንተ መጨነቅ አላውቅም። እኔም እጨነቃለሁ፣ ግን ዛሬ ያደረግከው ነገር ብሩክ በጣም የሚያበሳጭ በጣም የሚያናድድ ነገር ነው። እምነት ከሌላችሁ ለምን አብራችሁ ትሆናላችሁ? በጣም ከባድ ነገር ነው። ያማል። ብቻ ሀይሚ እኔ እንጃ ፈጣሪ የሆናት የእውነት አካሄዷ ራሱ በጣም ከባድ ነው። በእውነት ነው የምላችሁ፣ ብሩክ ራሱ የተከተላት አይመስለኝም። ቢከተላት ራሱ እንደማይደርስባት ነግራችኋለሁ። በጣም ነው የተበሳጨችው። ኦቨር ሶሲ የምትባይ ሴት ምን አይነት ሴት ነሽ? በፈጣሪ በሰው ሕይወት ውስጥ እንዲጥልቅ ብለሽ የምትገቢ እንደ ዞር እንደ እርጎ ዝንብ ታሳፍሪያለሽ ያኔ እንደዛ እንዳላስለቀሽ እንዳላናደድሽ እንዳላ ዛሬ ተመልሰሽ ትመጪ። ደህና ተገላገልነሽ ብለህ ጭራሽ ደግሞ ዩቲዩብ ተከፍቷል እና ሌላ ቪዲዮ ሰርተ ያላት ማስታወቂያ አሰራላትም ለዩቲባ ሲጀምር ከእሷ ጋር እንዴት ነው ምናችሁ ገጥሞ ነው ጓደኛዋ የሆንከ ያልገባኝ ነገር ማለት ነው። አልገባኝም ብሩክ ከእሷ ስራ አልጠፋም አልክሳ ምንድን ነው ያላችሁ ነገር። ኧረ ፈጣሪ ይወቀው ይህን ነገር። እኔ ምንም አሁን ማሰብም አልቻልኩም። ከሀይ የሚበላኝ እኔ ሳልናደድ አልቀርም እውነት ለመናገር አሁን ሀይሚ በጣም ተናዳ ተበሳጭታ ሄዳለች፣ አይደል ማንም አያስቆማት። ነገ እሳት ለብሳ እሳት ጎርሳ ቁጭ ብላ አስባ አንሰላስላ መጣ፣ በጣም ከባድ ውሳኔ ነው የምትወስነው። ከእሷ በላይ እኔ ሳልናደድ አልቀርም። ከዚህ በላይ ምንም ማውራት አልችልም። የምር ልቤን ራሱ በጣም ነው ያመመኝ። ከመናደዴ በጣም ጭስስ ከማለት የበዛ ማለት ነው።